ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩን የሚያዝያ 16 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የሕክምና ባለሙያዎችን ድምጽ ያስተጋቡ አንድ ዶክተር ከድሬዷዋ ከተማ ተሰናብተው ገጠር ሄደው እንዲሰሩ ተወስኖባቸዋል። የአገዛዙ ጦር በጎጃም የፈጸመውን የድሮን ጭፍጨፋ በጎንደር ለመድገም እንቅስቃሴ እያደረገ ነው። በሸዋና ጎጃም ውጊያዎች ቀጥለዋል። ዝርዝር የጦር ግንባር መረጃዎችን ይዘናል። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላልፏል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 የህክምና ባለሙያዎችን ድምጽ ያስተጋቡ አንድ ዶክተር ከድሬዷ ከተማ ተሰናብተው ገጠር ሄደው እንዲሰሩ ተወሰነባቸው። በድሬድዋ ከተማ በሚገኘው ሳቢያን አጠቃላይ ሆስፒታል ሰራተኛ ሆነው ሲያገለግሉ የነበሩትና ከሰሞኑ የጤና ባለሙያዎች ያሰሙትን ድምጽ ያስተጋቡ አንድ ጠቅላላ ሐኪም የቅጣት ውሳኔ ተላልፎባቸው ገጠር ሄደው እንዲሰሩ እንደተወሰነባቸው ታውቋል። መሰረት ሚዲያ የተመለከተውና ሚያዝያ 9 2017 ዓ ም በድሬዷ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌሬዳ ክፍሌ የተጻፈው ደብዳቤ ዶክተር ሀብታሙ አለሙ የተባሉት እኚህ የጤና ባለሙያ የሙያ ስነ ምግባርን የተጻረረ ድርጊት መፈጸማቸውን ጠቅሶ ጉዳዩ ባለመታረሙ አሁን ከሚሰሩበት የድሬዳው ሳቢያን ሆስፒታል ለገኦዳ ጉድፈታ ጤና ጣቢያ እንዲዘዋወሩ መደረጋቸውን ይገልጻል። የዛሬ ወር ገደማ ቋሚ ቅጥር ከሳቢያን ሆስፒታል ጋር ፈጽም ያለው ይህ ሆኖ እያለ ከሰሞኑ እኛ የኢትዮጵያ የጤና ተቋማት ሰራተኞች ድምጽ እያሰማን መሆኑን ተከትሎ እኔም አንዳንድ ጽሁፎችን ስላወጣው ኢላማ ተደርጊያለው ያሉት ዶክተር ሀብታሙ ውሳኔው ከመተላለፉ በፊት ባሉት ቀናት ስልክ እየተደወለ በጤና ባለሙያዎች እንቅስቃሴ ዙሪያ አስተያየት እንዳይሰጡ ማስፈራሪያ ሲደርሳቸው እንደነበር ጠቅሰዋል። እኔ በበኩሌ ጉዳዩ የመኖርና አለመኖር መሆኑን ጠቅሼ እንደማላቆም ነግሬያቸዋለሁ። የከተማው ጤና ቢሮ ኃላፊ የሆኑትን ዶክተር ጽጌሬዳን ለማናገር ብሞክርም ያልተገባ ነገር ተናግረውኛል፣ ስልክ ዘግተውብኛል የሚሉት የጤና ባለሙያው ከዛም፣ እኚህ ኃላፊ ዶክተር ሀብታሙ ወደሚሰሩበት ሆስፒታል በመደወል ከስራቸው እንዲታገዱ ማድረጋቸውን መስማታቸውን ተናግረዋል። ዶክተር ሀብታሙ በቅርቡ ሐኪም የተባለ ፌስቡክ ገጽ ላይ በርካቶች የተመለከቱት አንድ ጽሁፍ አጋርቶ የነበረ ሲሆን እሱም ስራዬ አድካሚ ቢሆንም ደሞዜ ከአስር ሺህ ብር በታች ቢሆንም የአእምሮ እርካታ ይሰጠኛል። ሆኖም እርካታ ቤት ኪራይ አይከፍልም። እርካታ በቀን ሶስት ጊዜ መብላት አያስችልም። እርካታ ልጆቼን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር መመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገንን ይደረግልን። ትኩረት ለጤና ባለሙያዎች የሚል ነው በተላለፈው የቅጣት ውሳኔ ላይ ለድሬድዋ አስተዳደር ጤና ቢሮ ቅሬታ ሰሚ ኮሚቴ ቅሬታ ያስገቡ የሚገኙት የድሬድዋ ጤና ባለሙያዎች ፊርማ ማሰባሰብ ጀምረዋል። የሙያ አጋራችን የሆኑት ዶክተር ሀብታሙ አለሙ በሙያቸው የተመሰገኑ ትሑት ስራቸውን የሚወዱና ኃላፊነታቸውን በአግባቡ የሚወጡ በታካሚና በስራቸው ጉዳይ የማይደራደሩ ከዛም አልፎ ከስራቸው ውጭ በበርካታ የበጎ አድራጎት ስራዎቻቸው የሚታወቁ ከተማችን ወደፊት ከሳቸው ብዙ የምጠበቅባቸው ወጣት ሐኪም ናቸው ናቸው ያሉት የድሬዳዋ ጤና ባለሙያዎች ስማቸውን ከማይገናኝ ነገር ጋር በማያያዝ በማጠልሸትና ና የሌላቸውን ስብና በመስጠት አግባብ ያልሆነ የውሸት ክስ በመደርደር በድሬዳዋ ከተማ ጤና ቢሮ የተሰጠውን ውሳኔ ኮንነዋል። የአገዛዙ ጦር በጎጃም የፈጸመውን የድሮን ጭፍጨፋ በጎንደር ለመድገም እንቅስቃሴ እያደረገ ነው። በከፍተኛ የውጭ ምንዛሬ ድሮንና ከባድ መሳሪያ እያስገባ የአማራን ሕዝብ እየጨፈጨፈ ያለው የብልጽግናው አገዛዝ የተራቆተ ካዝናይን ይሞላልኛል፣ ጦርነቱንም ያስቀጥልልኛል ያለውን ውጥን አውጥተዋል። በዚህም ጎንደርን እንሞሽር በሚል ስም ለጎንደር ልማት የሚውል በሚል በአዲስ አበባ የገቢ ማሰባሰቢያ አዘጋጅተዋል። የጎንደር ከንቲባ ዓብይ አህመድ ጎንደር መልማት እንዳለባት አስተማረኝ የሚል መግለጫ አውጥቶ ሁሉም የዓብይን ትምህርት እንዲያስቀጥል በአገዛዙ ሚዲያዎች ጥሪ አቅርበዋል። አብይ አህመድ ለአማራ ህዝብ ያቀደው ጅምላ ጭፍጨፋ መሆኑ ይታወቃል። የጦርነት በጀት ያለቀበት ብልጽግና ከሳምንት በፊት ከማህበራት በሚሊዮን የሚቆጠር ገንዘብ አበድሩኝ የሚል ደብዳቤ ጽፎ መጋለጡ ይታወሳል። በሌላ በኩል አገዛዙ ከሰሞኑ በጎጃም የሚፈጸመውን የድሮን ጭፍጨፋ በጎንደር ለመድገም በሚመስል መልኩ በጎንደር ቋራ፣ ሻውራና ሽንፋ እንዲሁም ሌሎች ቀጠናዎች ላይ ዛሬ ሚያዝያ 16 2017 ዓ ም ከማለዳ ጀምሮ የድሮን ቅኝት እያደረገ ነው። ድሮን ቅኝቱ የጀመረው ከማለዳው 12 ሰዓት ጀምሮ ነው የተባለ ሲሆን ማህበረሰቡ ጥንቃቄ እንዲያደርግም ጥሪ ተላልፈዋል። የብልጽግና አክቲቪስቶች ደግሞ ከትናንት ማምሻውን ጀምሮ በማህበራዊ ትስስር ገጾቻቸው ላይ አንድ መንገድ የሚቆፍሩና የሚያፈርሱ ሰዎችን ምስል አያይዘው ፋኖ መንገድ እየቆፈረ ነው በሚል እየጻፉ ነው። ሆኖም ይህ መንገድ የተቆፈረው በአማራ ክልል ውስጥ ሳይሆን ዩም ዚኒያቲ በሚባል በደቡብ አፍሪካ እንዴት ከተማ ውስጥ እንደሆነና እነዚህ ሰዎች መንገድ ለመቆፈር የተገደዱት ውሃና መብራት አልገባልንም በሚል እንደነ ነበር ማረጋገጥ ይችለናል። ምስሉ ለመጀመሪያ ጊዜ የተነሳው ከአምስት ዓመት በፊት ኖቬምበር 24 2020 ላይ ነው። ነገር ግን የብልጽግናው አገዛዝ አክቲቪስቶች ያለምንም ሴራ ይህን ፎቶና ሃሳብ ጎልጉለው አላጋሩም የሚሉት አስተያየታቸውን የጠየቅናቸው የፖለቲካ ሰዎች እንደተለመደው በቀጣይ በአማራ ክልል የሚቆፈር መንገድ አሊያም በከባዱ የሚወድም የህዝብ መገልገያ አለ ማለት ነው ይላሉ። በመራ ቤቴ ሚዳምረኛ ትናንት ከረፋዱ ጀምሮ ከባድ ውጊያ ሲካሄድ እንደነበር ምንጮች ገልጸዋል። የፋኖ ኃይሎች በሶስት አቅጣጫ ወደ ሬማ ከገባው አገዛዙ ኃይል ጋር ውጊያ ሲያደርጉ ብለዋል ውጊያው የተካሄደውም ከመራቤቴ አለም ከተማ ከመራኛ ና ከደራ ጉንዶ መስቀል አቅጣጫ ከገባው የብልጽግና ጦር ጋር ነው ይህ በሶስት አቅጣጫ የመጣው ጦር ዙ 23ትን ጨምሮ ከባድ መሳሪያዎችን ወደ ሬማ ከተማ በመተኮስ ንጹሐንን ጨፍጭፏል በምስራቅ ጎጃም ሉማሜል ከተማ ትናንት ከረፋድ ጀምሮ ውጊያ ሲካሄድ ነው ያረፈደው በከተማዋ ማርያም ሰፈር አስተዳደር ሚካኤል ሰፈር ፖሊስ ሚካኤል ሰፈር ፖሊስ ጣቢያና አካባቢ በተባሉ ቦታዎች ላይ ነው ውጊያው የተካሄደው ሰባ አንድ የሚደርሱ ያገ ዛዙ ኃይሎች በዚህ ውጊያ ሙትና ቁስለኛ ሲሆኑ ስምንት የሚሆኑት ደግሞ በፋኖ ተይዘው ተወስደዋል። በርካታ መሳሪያዎችም በፋኖ እጅ ገብተዋል። የአማራ ፋኖ በጎጃም ሰባተኛ ክፍለ ጦርም ሶስት ብርጌዶችን በዚህ ውጊያ ማሰለፉን አሳውቋል። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላለፈ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ አስተላልፈዋል። መመሪያው ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝብ ክርስቲያን ያሳዘነ፣ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳላቂያ እንድትሆን ያደረገ፣ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን እመቤታችን መቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዚያ አስር 2017 ዓ ም በማህበሩ ሚዲያ ማስተላለፉን ተመልክቻለሁ ብለዋል። የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ አምስት ነጥቦችን በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መመሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ ጥብቅ መመሪያ ሰጥቷል። በተመሳሳይ ቋሚ ሲኖዶስ ትናንት ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርገዋል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመርም ውሳኔ ለማስተላለፍ ማሳለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምላተ ጉባኤው በተገኙበት ለረቡዕ ሚያዚያ 21 2017 ዓ ም ቀጠሮ ተይዘዋል። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባቸው ሀገራት ብቸኛ ኃላፊነት ነው ሲሉ ብልጽግናን ያበሳጨ ስምምነት ፈጸሙ። ግብጽና ጅቡቲ የቀይ ባህርና የኢደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚያጎራብቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ተናግረዋል። ትናንት ረቡዕ ሚያዝያ 15 2017 ዓ ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፅ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዚዳንት ስማ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 ጅቡቲ በኤርትራ ና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ ዓለም አቀፍ ንግድ መተላለፍ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻል ና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። የግብጹ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅ ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውንም የደህንነትና በነጻነት የመጓዝ አደጋዎችን በማይሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች የመገዛትን አስፈላጊነት በተመለከተም መግባባት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 በእስራኤል ከተሞች በከባድ ሙቀት ምክንያት ከፍተኛ የሰደድ እሳት መነሳቱ ተነገረ። የሰደድ እሳቱ የተነሳው በኢየሩሳሌምና በዋና ከተማዋ ቴል አቪቭ አቅራቢያ ሲሆን እሳቱን ለመቆጣጠር የእስራኤል ባለስልጣናት ሄሊኮፕተሮችንና የእሳት አደጋ መኪኖችን ወደ ስፍራው በመላክ እሳቱን ለመቆጣጠር ርብርብ እያደረጉ እንደሚገኙ ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ በአገሪቱ የተነሳውን እሳት ለመቆጣጠር ከባድ መሆኑን ገልጸው የሰደድ እሳቱ የሚባባስ ከሆነ እስራኤል ለአጋር ሀገራት እርዳታ ትጠይቃለች ሲሉ